ሰላምታችን በያላችሁበት ይድረስ፣ የተከበራችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምረዋል። በአጀንዳነት የምንመለከተውን ጉዳይ ጨምሮ ሌሎች ዘገባዎችን ወደ እናንተ እናደርሳለን። ሰብለጽጌ ዜናዎቹን እመራለሁ። በዘንድሮ ዓመት አመት ለ1 ሚሊዮን ሴቶች የማህፀን በር ካንሰር ቅድመ ምርመራ ለማድረግ መታቀዱን የጤና ሚኒስቴር ገለጸ። አገር አቀፍ የማህፀን በር ካንሰር ቅድመ ምርመራ የንቅናቄ ዘመቻ በአዲስ አበባ በንፋስ ስልክ ላፍቶ ክፍለ ከተማ ተጀምሯል። ቤተልሔም ሰለሞን ተጨማሪ አላት። የጤና ሚኒስቴር ማንኛውም ሴት መከላከል በሚቻል ካንሰር ምክንያት መሞት የለባትም በሚል መሪ ሀሳብ የማህጸንበር ካንሰር ምርመራና ህክምና ማስጀመሪያ የንቅናቄ መድረክ አስጀምሯል ንቅናቄውን የጤና ሚኒስቴር እና የአዲስ አበባ ከተማ ጤና ቢሮ በጋራ አስጀምረውታል የአዲስ አበባ ከተማ ጤና ቢሮ ተወካይ ጌቱ ቢሳ ጤናማ ህይወትን ለማረጋገጥ ስራዎች መሰራታቸውን ገልጸው የማህጸንበር ካንሰር አለም አቀፍ ትግል መሆኑን ተረድቶ ለመከላከል አለም አቀፋዊ አጋሮች ጋር በቅንጅት መስራት ይገባል ብለዋል የማህጸንበር ካንሰር ለመከላከል የሚደረገው ትግል ዓለም አቀፋዊ ነው እና የዓለም አቀፍ አጋር ድርጅቶች ድጋፍ በጣም አስፈላጊ ነው። እንደ ደች እና ስፔን ኤምባሲ የመሳሰሉ በጤና እና የጾታ አኩልነት ጨምሮ በተለያዩ የልማት ዘርፎች በዓለም አቀፍ የጤና ተነሳሽነት መሪ እና ለኢትዮጵያ ቁርጠኛ አጋር በመሆናቸው እውቅና አላቸው። የሁለቱም ድርጅቶች ቁርጠኝነት የማሐፀን በር ካንሰርን ለማጥፋት ወደ የዓለም ጤና ድርጅት ስትራቴጂ እንድንቀርብ ይረዳናል። የእናንተ ድጋፍ ለአዲስ አበባ ሴቶች ትልቅ ዓላማ አለው ወደሚሆን ተጨባጭ ውጤት እንዲቀየር ያግዘናል። በጤና ሚኒስቴር የበሽታ መከላከልና መቆጣጠር ዳይሬክተር ዶክተር ህይወት ሰለሞን የማህፀን በር ካንሰርን ለመከላከል የሚያስችሉ ስራዎች በስፋት መሰራታቸውን ተናግረዋል። በዘንድሮ ዓመትም በሚሊዮን ለሚቆጠሩ ሴቶች ምርመራ ለመስጠት መታቀዱን የተናገሩት ይሄ ካምፔን እንግዲህ ላስቲርም በተመሳሳይ ከአንድ ሚሊዮን በላይ ሴቶቹን በአመት ውስጥ ለመመርመር አቅደን ነበር። ይሄን ማሳካት አስችሎናል። አንድ ነጥብ አንድ ሚሊየን የሚሆኑ ሴቶች የማህፀን ጫፍ ካንሰር ምርመራን አድርገዋል። እንግዲህ መመርመር ብቻ ሳይሆን ደግሞ ህክምና የሚፈልጉትንም ያንን ህክምና እንዲያገኙ አስፈላጊውን ነገር ተመቻችቶ አገልግሎት ማግኘት ችሏል። ዘንድሮ እንግዲህ ቢያንስ አንድ ሚሊዮን የሚሆኑ ሴቶችን ኤችፒቪ ዲኤንኤ ቴስትን መሰረት ያደረገ ምርመራ ለመስጠት ነው። ከዚህ ቀደም እንደምታውቁት ከ1450 ጤና ተቋማት ላይ የሰርቫይካል ካንሰር ምርመራና ሕክምና ይሰጣል። ብዙ መሰራት እንዳለበት እናምናለን። ምክንያቱም ብዙዎች ቤታቸው አገልግሎቱ በጤና ተቋም ላይ በተለይ እታች ወርዶ ሄልት ሴንተር ላይ እንዳለ ሁሉ ማያውቁ ብዙዎች አሉና ይሄ እንግዲህ የሁላችንም ኃላፊነት ይሆናል። የዓለም ጤና ድርጅት የኢትዮጵያ የስነ ተዋልዶ የእናቶች የጨቅላ ህጻናትና ታዳጊዎች ጤና ቡድን መሪ ዶክተር ሳራይ ማሉሞ እንዳሉት ገዳይ የሆነው የማህፀንበር ካንሰር በዓለም አቀፍ ደረጃ በየዓመቱ በመቶ ሺዎች የሚቆጠሩ ሴቶችን ለሞት እየዳረገ ነው ብለዋል። የዓለም ጤና ድርጅት ከጤና ሚኒስቴር ጋር በቅንጅት በመስራትም የእናቶች ወጣትና ሴቶችን ህይወት ለመታደግ ቁርጠኛ መሆኑን ገልጸዋል። የማህፀንበር ካንሰር ዝምተኛ ገዳይ ሆኖ ቀጥሏል። በዓለም አቀፍ ደረጃ በየአመቱ ከ350 ሺህ በላይ ህይወትን ይቀጥፋል። ከዚህ ውስጥ ደግሞ 94 በመቶ የሚሆነውን የሚይዘው ከሰሃራ በታች ባሉ የአፍሪካ ሀገሮች ነው። የማህፀንበር ካንሰር አስቀድሞ ከታወቀ መከላከልና ሊታከም የሚችልም ነው። ይህ ዘመቻ ተስፋን የሚያመጣ ከዘመቻ በላይ ትልቅ ትርጉም ያለውም ነው። የዓለም ጤና ድርጅት ደግሞ በ2030 የያዛቸውን ግቦች ለማሳካት በትኩረት እየሰራንም እንገኛለን። ኢትዮጵያ የማህፀን በር ካንሰርን ለመከላከል የምታደርገውን ጥረት በመደገፍ የጀመርነውን አጋርነት አጠናክረን እንቀጥላለን። በንቅናቄ ማስጀመሪያ መርሃ ግብሩ የስፔን ኤምባሲ ተወካዩን ጨምሮ የተለያዩ አጋር ድርጅቶችና ሴቶች ተገኝተዋል። ዘመቻው ለአንድ ወር ቆይታ እንደሚኖረውም ነው የተገለጸው። ተመልካቾች፣ ዜናዎቻችን ቀጥለዋል። በአጀንዳነት ወደምንመለከተው ጉዳይ እናልፋለን። የዕለቱ አጀንዳ ጉዳያችን ኢትዮጵያ ባነሳችው የባህር በር ጥያቄ ላይ ትኩረቱን ያደርጋል። ቀይ ባህር የኢትዮጵያ ገናና ታሪክና ስልጣኔ መሰረት ነው ሲሉ የቀድሞ የኢትዮጵያ ባህር ኃይል አባላት ተናገሩ። ይህን ታሪካዊና ሕጋዊነት ያለውን የባህር በር ይገባኛል ጥያቄ ለመመለስ ጥረት ማድረግ የሁሉም ድርሻ ነው ብለዋል። ዘጋቢያችን አዲሱ ዳዊት የቀድሞ የኢትዮጵያ ባህር ኃይል አባላትን አነጋግሮ ተከታዩን ዘገባ አዘጋጅቷል። እስኪ ቀይ ባህርና ኢትዮጵያን እንዴት ነው መግለጽ የምንችለው ከሚለው ጥያቄ እንጀምር። ኢትዮጵያ ለረጅም ዘመናት በቀይ ባህር ላይ የበላይነትን ይዛ ድንበሯን ስታስከብር፣ የአካባቢውን ጸጥታ ስትቆጣጠር የቆየች ሀገር ነች። በምስራቅ አፍሪካም ተሰሚነቷ ከፍተኛ የነበረ በዚህ ሂደት ውስጥ ከፍተኛ ዋጋ ኢትዮጵያኖች እየከፈሉ ለረጅም ዓመታት ታፍራና ተከብራ የኖረችበት ዘመን ነው። ቀይ ባህርን ስናነሳ አንድ ሀገር ሲወረር ሁሉ መከላከያ የሚያበጀው አቅም በሚፈቅድ መሰረት ወቅቱ በሚፈቅድ ሁኔታ በጦርና በጎራዴ አገራችን ትጠብቃለች። ቀይ ባህርም ከዛ ባልተናነሰ ሁኔታ የሚያስፈልገውን ጥበቃ በልጆቹ ኢትዮጵያን ተከብራና ሳትደፈር በሰላም እንድትኖር ያደርጉ ልጆቿ አብዛኛውን መስዋዕትነት ከፍለው በዛም ሁኔታ ቆይተዋታል። ይሄ ተያይዞ የመጣ ነው። የንግድ እንቅስቃሴውንም በማሳለጥ ንግድ መርከቦቻችን በነፃነት አውሮፓን፣ መካከለኛው ምስራቀንና ፋሪስት ድረስ በመጓዝ በሰላም የንግድ እንቅስቃሴውን በማንቀሳቀስ በቀይ ባህር ላይ ከፍተኛ ስራ ሲሰራ ቆይቷል። ስለዚህ የኢትዮጵያን ባህራይና ቀይ ባህርን ቀይ ባህርንና ኢትዮጵያን የምታነጣጥለው ነገር አይደለም። እንግዲህ ከ30 አመታት በፊት በኢትዮጵያ ውስጥ የተፈጠረው የፖለቲካ ለውጥ የኢትዮጵያ የጦር መርከቦችም እንዲሁም የንግድ መርከቦች መልህቃቸውን ፈተው እንዲሁም ደግሞ መንሳፈፊያ አጠው ገጠመኞች የተከሰቱበት ነውና፣ እንዲሁ ያን ጊዜ እንዴት ነው የምታስታውሱት? በኢትዮጵያ ባህር ኃይል እነዛን መርከቦችና ባህሩን ከማጣቱ በፊት ያደረገው ተጋድሎ በቀላሉ በቀላሉ የሚነሳም አይደለም። አብዛኛው ተዋግተዋል፣ መስዋዕት ሆነዋል፣ መሳሪያ አጥተው ጥይት ጨርሰው እጅ ለእጅ እስከ መዋጋት ይህን ታሪክ ምናልባት ወደፊት ጊዜ በፈቀደ ወቅትና ጊዜ ቶ አሁን ያለው አሁን ያለው የቀድሞ ባህር ኃይል ምናልባት በመጽሐፍ ሊያሳትመው ይችላል። ይሄ ለሁሉም የሚኖር ነው። ኢትዮጵያ ከቀይ ባህር ጋር እንድትፋታ የኢትዮጵያ ታሪካዊ ጠላቶች እንቅስቃሴ ምን ይመስል ነበር? ታሪካዊ ጠላቶቻችን ጭምር የሀገር ውስጥ ባንዳዎች ተጨምረው ሁላችንም እንደምናውቀው ቀይ ባህርን ልናጣ በቅቶናል። አሰብን ጨምሮ አጠቃላይ የኢትዮጵያ በቀይ ባህር ላይ ያላት የገናና ታሪክ እንዲመለስ እና ኢኮኖሚዋንም ሰላሟንም እንድታጸና እነዚህን ትሩፋቶች ለማግኘት ከኢትዮጵያ ህዝብና ከመንግስት ምንድን ነው የሚጠበቅ ባህር ኃይል በአንድ ጀምበር እንዲፈርስ መደረጉ አሁን ምን አይነት ዋጋ እየከፈልን እንዳለ ማየት ችለናል። በገንዘቡ መንዝረው በሰው ህይወትም ዋጋ መንዝረው የተከፈለውን ዋጋ መገመት ይቻላል። አሁን እንደ አዲስ ያንን ሁሉ ነገር አተን የቱን ያህል ዋጋ እንደከፈልን ማየት እንችላለን። ብዙ ኢትዮጵያ ህዝብ ባህሩን አጥቷል። የተፈጠረበትና የደረሰበት ኃይለኛ ጉዳት አለ እና ነገ መንግስትና የኢትዮጵያ ህዝብ የኢትዮጵያ ህዝብ ራሱ ለአሰብ መመለስ የሚያስፈልገውን ነገር ከመንግስት የሚጠይቀውን ጥያቄ ከህብረተሰቡ የሚፈልገውን ነገር አንድ ላይ አድርጎ አሰብ የሚመለስበትን አሰብ የኢትዮጵያ የሚሆንበትን ነገር መፍጠር ወሳኝ ነገር ነው። የኢትዮጵያ የባህር በር መሻት ከፍትሐዊ ተጠቃሚነት ባለፈ የህልውና ጉዳይ መሆኑን በምስራቅ አፍሪካ የጂኦፖለቲካል ተንታኙ አቶ እንዳሻው ግርማ ተናገሩ። ኢትዮጵያ የባህር በር በማጣቷ ምክንያት ለከፍተኛ የወደብ ኪራይና ሌሎች ኢኮኖሚያዊና ጂኦፖለቲካል ጫናዎች ስር መውደቋን ጠቁመዋል። ሽመልስ ዳኛ ያነጋግሯቸዋል። ሰለሞን አሰፌ እንደሚከተለው ያቀርበዋል። የኢትዮጵያ የባህር በር መሻት ከፍትሐዊ ተጠቃሚነትን ባለፈ የህልውና ጉዳይ በመሆኑ ምላሽ ሊሰጡ የሚገባ መሰረታዊ ጥያቄ ነው። ኢትዮጵያ የባህር በር በማጣቷ ምክንያት ከፍተኛ ለሆነ የወደብ ኪራይና ሌሎች ኢኮኖሚያዊና ጂኦፖለቲካዊ ጫናዎች ስር መውደቋ እጅግ የሚያስቆጭ ነው ይላሉ ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የምስራቅ አፍሪካ የጂኦፖለቲካ ተንታኙ እንደሻው ግርማ እንደ ዓለም አርባ አራት ሀገሮች ወደ ባልባ ናቸው እንደ አፍሪካ አስራ ሰባት ሀገሮች ወደ ባልባ ናቸው ኢትዮጵያን ጨምሮ ነገር ግን ከኢትዮጵያ የቆዳ ስፋትና ከህዝቧ ብዛት የተነሳ እንደ ኢትዮጵያ በአለም ላይ የለም ይቺ ትልቅ ግዙፍ ሀገር ብዙ ሚሊዮን መቶ ሰላሳ አካባቢ የሚገመት ህዝብ ያላት ለዛም ወጣት የሚበዛባት ከዛም አልፎ ደግሞ የቆዳ ስፋቷ የታሪክ ማንነቷ ያላት ሀገር ማንም የለም። ለዚህም ነው ትውልዱ አሁን ይሄን ጉዳይ እንደ አጀንዳ አድርጎ አንግቦ ጥያቄውም ትክክል ስለነበረ እየጠየቀ ያለውም ለዛ ነው። ስለዚህም መንግስትም ይሄንን ጥያቄ ተቀብሎ መልስ ይሰጠዋል ብዬ ተስፋ አደርጋለሁ። እንደ ራሴ ማለት ነው። የኢትዮጵያን የቀይ ባህር የማጣት ውሳኔ ማን ወሰነ ብለን ስንፈልግ ተቋማት ያልገቡበት መሆኑንና ኢትዮጵያ የባህር በር አልባ የሆነችበት ምክንያትም እስካሁን ድረስ ግልጽ አለመሆኑን ያስረዱት ተንታኙ ከዓለም አቀፍ ሕግ አንጻርም ኢትዮጵያ የባህር በር ባለቤት የመሆን መብት እንዳላት ተናግረዋል። የተባበሩት መንግስታት በ1982 አንድ ወሳኝ የሆነ ውሳኔ ወስኗል። እሱም ምንድን ነው የሚባለው? ወደብ አልባ የሆኑ አገራት የባህር በርን እንዴት መጠቀም እንዳለባቸው ይተነትናል፣ አስቀምጧልም። በተለይም አንቀጽ 125 ላይ እንዲህ ያስቀምጠዋል። አንደኛ እነዚህ ሀገሮች የማለፍ ወይንም ደግሞ ባህሩ ላይ ደርሰው የንግድ ልውውጣቸውን ማንም ተጽዕኖ ሳይፈጥርባቸው የንግድ ልውውጣቸውን እንዲያካሄዱ እንዲያሳልጡ ይጋብዛል። ማንኛውም ሀገር የአንድን ሀገር ሉዓላዊነት ሳይጥስ በአግባቡ ውል ላይ በተመሰረተ እንዲሆን ያዛል ማለት ነው። ኢትዮጵያ የባህር በር ያጣችበት ሁኔታ በሞራልም ሆነ በሕግ አግባብ ተቀባይነት የሌለውና የፍትሃዊ አሰራር ነው ያሉት የፖለቲካ ተንታኙ፣ የባህር በር ጉዳይ የአንድ ፖለቲካ ድርጅት ጥያቄ ሳይሆን አስፈላጊና የትውልድ ጉዳይ መሆኑን በመረዳት ሁሉም ኢትዮጵያዊ ለጉዳዩ ትኩረት ሊሰጠው ይገባልም ብለዋል። ይሄ ሹ የመንግስት ጥያቄ ሳይሆን የትውልድ ጥያቄ ነው። ለምን በፍጥነት ህዝባችን ቁጥሩ እየበዛ ነው እያደገ ነው። ወጣቱ በጣም እየበዛ ነው። ይሄ ወጣት ደግሞ ጥያቄ ይጠይቃል። ስለዚህ የባህር በር የማግኘት መፍት ደግሞ ዩናይትድ ኔሽንም ቢሆን ይፈቅዳልና የዓለም መንግስታትም ቢሆን ይፈቅዳልና ያንን ምክንያት በማድረግ ትውልዱ ጥያቄውን እየጠየቀ ነው። በአጭር ጊዜ ውስጥ ወደዛ የምንመጣበት ሁኔታ ይኖራል ብዬ ያስባለሁ። ያ ማለት ግን ቀላል ነገር አይደለም። ዝም ብሎ በአንድ ጀንበር የሚከናወን ጉዳይ አይደለም። ምክንያቱም ብዙ የዲፕሎማሲ ስራ መስራት ይጠይቃል። የዲፕሎማሲ ስራ ካልተሰራ ምናልባት ያለመግባባት ሊመጣ ስለሚችል በውጊያ ውስጥ ደግሞ የሚያተርፍ አካል የለም ኪሳራ ነው እና ምናልባት እንደዚያ አይነት ነገሮች እንዳይፈጠሩ ጥንቃቄ በተሞላበት ዲፕሎማሲውን እያሳለጡ የባህር በር የሚገኝንበትን ሁኔታ ቢፈጠር። የባህር በር አለመኖር በኢትዮጵያ የውጭና ገቢ ምርት እንቅስቃሴ ላይ ጉዳት እያደረሰ መሆኑን አምባሳደር ዲና ሙፍቲ ተናገሩ። የኢትዮጵያ የባህር በር ባለቤትነት ይገባኛል ጥያቄ ከጎረቤት ሀገራት ጋር አብሮ ለማደግና የቀጠናውን ሰላም ለማስከበር ትልቅ ሚና እንዳለውም ገልጸዋል። ሰላማዊት ነጋ አነጋግራቸዋለች። የባህር በር ባለቤትነት የምርት ግብአትን በተፈለገ ጊዜና በተመጣጣኝ ዋጋ ከማግኘትና በዓለም ገበያም ተወዳዳሪ ከማድረግ ባሻገር አንድ ሀገር ከሌሎች ሀገራት ጋር ያለውን መስተጋብር ይወስናል። የባህር በር የሌላቸው ሀገሮች ሸቀጦችን ወደ ሀገር ውስጥ ለማስገባትና ለማስወጣት፣ ኢኮኖሚን ለማሳደግ እንዲሁም ዜጎቻቸውን ከችግር ለማውጣት ብዙ ፈተና ይገጥማቸዋል። ከዚያ አንጻር የባህር በር ለኢትዮጵያ እድገትና ብልጽግና የሕልውና ጉዳይ መሆኑን አምባሳደር ዲና ሙፍቲ ይናገራሉ። የባህር በር የሕልውና ጉዳይ ነው ስንል ለኢትዮጵያ እድገት ለኢትዮጵያ ለዓላዊነት መጠበቅ ለኢትዮጵያ እንደ ሀገር ማደግ የሚኖረውን ብሔራዊ ጠቀሜታ ከግምት በማስገባት ነው። እዚህ ያለንበት ቀይ ባህር አካባቢ ደግሞ ብዙ ወጀቦች አሉ፣ በባህሩ ላይ ብዙ ጣውረዶች አሉ። ከቀይ ባህር ያላት ርቀት 60 ኪሎ ሜትር ነው። የቀይ ባህር አካባቢ ሀገር ናት። እዚሁ በር ላይ ያለች አካባቢ አገር ናት። በታሪክ ደግሞ ባለመታደል በአንድ በተወሰነ ጊዜ ባልታወቀ ሁኔታ በውዥንብር የባህር በር ያጣች አገር ናት። መልክዓ ምድራዊ ምክንያቱ ኢትዮጵያን የባህር በር አስፈላጊነት ያጎላዋል ማለት ነው። የባህር በር የሌላቸው ታዳጊ ሀገራት በዓለም ኢኮኖሚ ያላቸው ድርሻ ከአንድ በመቶ የሚበልጥ አለመሆኑ ይገለጻል። ኢትዮጵያም የባህር በር የሌላት በመሆኑ በውጭና ገቢ የኢኮኖሚ እንቅስቃሴዋ ላይ እንቅፋት እየሆነ ይገኛል። በተለይ ደግሞ የምርቶቹ ዋጋ ላይ ተጽዕኖ ከፍ ያለ ነው። በዚህም በዓለም የኢኮኖሚ ስርዓት ተሳትፏ ፍትሐዊ እንዳይሆን ተጽዕኖ እንደሚያሳድር አምባሳደር ሊና ገልጸዋል። በአንድ ወደብ ብቻ ላይ መሆን ራሱ የራሱ ተግዳሮቶች አሉ። የኢምፖርት ኤክስፖርቱም በተሳለጠ ሁኔታ ወደ ሀገር ቤት የማስገባቱም ችግር በጣም ከፍተኛ ነው። የሚከፈለውም ገንዘብ ለሌላ ልማት ጉዳይ ሊውል የሚችልበት ሁኔታ እድሉ አለ። ስለዚህ የኢትዮጵያ ኢኮኖሚ የኢትዮጵያ እድገት እየጨመረ በሄደ ቁጥር የኢትዮጵያ የባህር በር ፍላጎትን አማራጭ ባህር በርን በጣም ተፈላጊ እያደረገው ስለሚሄድ ይህንን በትኩረት ሰጥቶ በዚህ ጉዳይ ላይ መንቀሳቀስ አስፈላጊ ነው። ማለት ኢትዮጵያ ከፍተኛ የመልማት አቅም ያላት ሀገር እንደመሆኗ ይህን የመልማት አቅም በመጠቀም ከራሱ አልፎ ከጎረቤት ሀገራት ጋር አብሮ ለማደግ የባህር በር ትልቁ ሚና ይጫወታል። የኢትዮጵያ የባህር በር ባለቤት መሆን ለአፍሪካውያን አንድነት እድገት፣ ለቀጣናው ሰላም መስፈን፣ እንዲሁም ዲፕሎማሲያዊ ጠቀሜታው የጎላ መሆኑን አምባሳደሩ አክለዋል። በጥቅሉ የኢትዮጵያ እድገት፣ የኢትዮጵያ ልማት፣ የኢትዮጵያ ብልጽግና ለጎረቤት ሀገሮችም በራሱ ፖዚቲቭ ግብዓት ነው ያለው ኢትዮጵያ አደገች ማለት ጎረቤት ሀገሮች ያደጉ ማለት ነው። አይምጣና ኢትዮጵያ ተቸገረች ማለት ጎረቤት ሀገሮችም ችግር ላይ ያወድቃሉ ማለት ነው። የጎረቤት ሀገሮች ደግሞ አባል የሆኑበት ኢጋድ የተሰኘው ተቋም ዓላማው የጎረቤት ሀገሮችን በኢኮኖሚ ማስተሳሰር ነው፣ በኢንፍራስትራክቸር ማስተሳሰር ነው። ይሄ እንግዲህ በረዥም ጊዜ ውስጥ በሂደት ጎረቤት ሀገሮችን አንድ ሀገር እንደሆኑ ማድረግና በአፍሪካ አንድነት ድርጅት ቀደም ሲል በተቀመጠው ሁኔታ አፍሪካን በ2063 አንድ ሀገር የማድረግ ግብ ነው። ስለዚህ የኢትዮጵያ የባህር በር ማግኘት ጠቀሜታው ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገሮችም ጭምር ነው። ይህን ነው ጎረቤት ሀገሮችን መረዳት ያለባቸው። የኢትዮጵያ የቀይ ባህር አካባቢ ተሳትፎ መጨመር ማለት ለቀይ ባህር ሰላም፣ ለቀይ ባህር መረጋጋት፣ ለቀይ ባህር እድገት አካባቢ ለሁሉም ነው የሚሆነው። በተለይም የቀይ ባህር አካባቢ አሁን ካለበት ወቅታዊ የጸጥታ ችግር አንጻር የኢትዮጵያ ተሳትፎ የቀጣናውን ሰላም ለማስከበር እንዲሁም የውጭና ገቢ ንግዱን ለማሳለጥ ወሳኝ መሆኑን ገልጸዋል። ተመልካቾቻችን ከአጀንዳ ጉዳያችን ተመልሰናል። በማስከተል ወደ አጫጭር ዘገባዎች እናልፋለን። መሰረተ መቅጫት ታቀርባቸዋለች። የማዳበሪያ ፋብሪካ ግንባታው በተያዘለት ጊዜ ተጠናቆ ለሕዝብ ጥቅም እንዲውል ክትትል እንደሚያደርግ በኢፌድሪ ሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ አስታወቀ። የቋሚ ኮሚቴው ሰብሳቢ ሰለሞን ላሌ እንደገለጹት የተጀመረው የማዳበሪያ ፋብሪካ ግንባታ ተጠናቆ ለሕዝብ ጥቅም እንዲውል በከፍተኛ ጥንቃቄ ክትትል ይደረጋል። ሜጋ ፕሮጀክቱ በታቀደው ጊዜ ተጠናቆ ወደ ምርት እንዲገባ ከሚመለከታቸው አካላት ጋር በመሆን የግንባታ ሂደቱን አፈጻጸም በቅንጅት ክትትል እንደሚያደርጉም አመላክተዋል። በኢትዮጵያ ምርትና ምርታማነትን ለማሳደግ የአፈር ማዳበሪያ በሀገር ውስጥ ለማምረት ፋብሪካ መገንባቱ ለግብርና ዕድገት ትልቅ ተስፋ የፈነጠቀ ነው ያሉ ሰብሳቢው የአፈር ማዳበሪያ በሀገር ውስጥ ባለመመረቱ ለማዳበሪያ ግዢ ከፍተኛ የውጭ ምንዛሪ እንደሚወጣ ገልጸዋል። የኢትዮጵያ ፕሬስ ድርጅት ዘገባ ነው። ኢትዮጵያ የተባበሩት መንግስታት ድርጅት የ2030 ዘላቂ የልማት ግቦች ለማሳካት የተነደፉ ስትራቴጂዎች ተጠናክረው እንዲቀጥሉ ጥሪ አቀረበች። በትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የተመራ ልኡክ በኡዝቤኪስታን በተካሄደው 43 ተኛው የተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ ጠቅላላ ጉባኤ ላይ መሳተፉን በኢትዮጵያ ብሔራዊ ዩኔስኮ ሴክረታሪ ጀኔራል አለሙ ጌታውን ተናግረዋል። ሚኒስትሩ በጉባኤው ላይ ኢትዮጵያ ባለፉት ሁለት አመታት በትምህርት ባህል፣ የአየር ንብረት ለውጥና ከብዝሃ ሕይወት ዘርፍ ጋር በተያያዘ ያከናወነቻቸውና እንዲሰራቻቸው ያሉ ተግባራትን ማብራራታቸውን ገልጸዋል። የተባበሩት መንግስታት የ2030 ዘላቂ የልማት ግቦች ለማሳካት የተነደፉ ስትራቴጂዎች ተጠናክረው እንዲቀጥሉም ጥሪ አቅርበዋል። ከጉባኤው ጎን ለጎንም ከተለያዩ ሀገራት ሚኒስትሮች ጋር የሁለትዮሽ ግንኙነትን ማጠናከር የሚያስችሉ ውይይቶች ማድረጋቸውንም ሴክሬታሪ ጄኔራሉ ተናግረዋል። የክልሎችን መልካምድራዊና ተፈጥሯዊ ሁኔታ ታሳቢ በማድረግ የሆርቲካልቸር ፓርኮች እንደሚገነቡ በግብርና ሚኒስቴር የሆርቲካልቸር ልማት መሪ ስራ አስፈጻሚ አብደላ ነጋሽ ገለጹ። በግብርና ሚኒስቴር የሆርቲካልቸር ልማት መሪ ስራ አስፈጻሚ አብደላ ነጋሽ እንደገለጹት የሆርቲካልቸር ዘርፉን በሚፈለገው ልክ ለማልማት እየተሰራ ነው። በዚህም አርሶ አደሮችን ተጠቃሚ የሚያደርግና ዘርፉን በተሻለ መልኩ የሚለውጥ ሀገራዊ ስትራቴጂ ስራ ላይ መዋሉን አስታውቋል። ስትራቴጂው በሆርቲካልቸር ዘርፍ የተሰማሩ አርሶ አደሮችን ተጠቃሚ ለማድረግ ከፍተኛ አስተዋጽኦ አለው ብለዋል። ስትራቴጂው የሆርቲካልቸር ፓርኮችን መመስረት ታሳቢ ማድረጉን ጠቅሰው ይህም በተለይ አነስተኛ አርሶ አደሮችን ተጠቃሚ የሚያደርግ መሆኑን ተናግረዋል። በሀገር ደረጃ በተያያዘው ግብ የክልሎችን ነባራዊ ሁኔታ ታሳቢ በማድረግ አስር ቦታዎች ላይ የሆርቲካልቸር ፓርኮች እንደሚገነቡ ተናግረዋል። ኢዜአ ዘግቦታል። የአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው። የዕለቱ ዜናችን በተከታተላችሁት መልኩ ተጠናቀዋል። ስለ አብሮነታችሁ እናመሰግናለን። ሰላም።